በውስጥ በተላኩልን መረጃዎች መሰረት እባካችሁ አንዳንድ ሰዎች ሌሎች ጉዳዮችን በመናገር የማይገባንም ሀሳብ፣ አስተያየት በመስጠት ለቤተሰብ እጅግ ጭንቀትን የሚጭር ጉዳይ እየፈጠሩ ይገኛሉ። እባካችሁ ይህንን መረጃ አዳርሱልን ሲሉ በውስጥ ልካውልናል። በብሩክና ሀይሚ ጉዳይ እንዲሁም ባብርሽና ሩታ አሁን እያሳለፉበት ባለው አለመስማማት፣ መለያየት ምክንያት ብዙ ጉዳዮች እየተነገሩ ይገኛሉ። ከሰሞኑ ብሩክና ሀይሚ ያሉበት ነገር እንደ ቀልድ ተጀምሮ አሁን ላይ ወደ ክስ ወደ ፍርድ ቤት ወደሚወስድ ህግ በሚመስል መልኩ ጉዳዩ እየተቀየረ ይገኛል። ይህንን አስመልክቶ የብሩኬ ወንድሞች የብሩኬ የቅርብ ሰዎች ከቡታጅራ ድምጻቸውን እያሰሙ ይገኛሉ። እባካችሁ ወንድማችንን እናቀዋለን፣ በየዋህነቱ የማይገባ ነገር ውስጥ እንዳይገባብን፣ እባካችሁ መልእክት ድረስ ሲሉ መልእክታቸውን እያስተላለፉ ይገኛል። ከዚህ ጋር ተያይዞ ነው እንግዲህ አንዳንድ ኮሜንታተሮች የሚሰጡት አስተያየት እጅግ ውስጥን የሚረብሽ እንዲሁም ብሩኬን ወዳልተፈለገ እልህ አጋብቶ ወደ መጨረሻው የማያምር ነገር ውስጥ እንዳይከተው የተፈራው፣ እስቲ ብዙዎቻችሁ ተመልከቱ። ብሩኬ እንወደዋለን እናከብረዋለን። ከሀይሚ ጋር ባለው ነገርም ብዙዎቻችን ደስተኛ ነን። ይሁን እንጂ ዳኒ የሚባለው ግለሰብ መጥቶ ከብሩኬ ጋር በሚያደርገው አንዳንድ ነገር ብዙዎቻችን ሰናደንበት ይሆናል። ይሁን እንጂ አንዳንድ ኮሜንታተሮች ከሰሞኑ በተለቀቀው ቪዲዮ ብሩክ ዳኒ ሲመታው በነበረው ቪዲዮ ጎበዝ ደጋ ጋርረክ እንኳን በጠረዋን ሳፈፍከው እንኳን በቦክስ መታው እያሉት ይገኛሉ። ይህ ነገር ግን ለብሩክ አይጠቅመውም። ይገባኛል፣ ብሩክን ትወዱት ይሆናል፣ ብሩክን ታከብሩት ይሆናል። ይሁን እንጂ እንደዚህ አይነት ምክሮች ብሩክን ጭራሽ ሉ ውስጥ እየከተተ የማይገባ ነገር ውስጥ ነው የሚከተው። አንድን ሰው መምታት፣ አንድ ሰው ላይ አካላዊ ጥቃት ማድረስ በኢትዮጵያ ህግ አይደለም በሁሉም ሀገራት ህግ በታወቀ ነገር የሚያስቀጣ፣ የሚያስከስስ፣ የሚያሳስርም ነገር ነው። እስቲ ተመልከቱ። ብሩክና ዳኒ ብሩኬ እንዳለው እኔ ይቀ ይቅርታ ለማለት ሞክሬያለሁ፣ ደጋግሜም በጸባይ ሆኜ በስነ ስርዓት ሆኜም ላውራው ሞክሬያለሁ ብሏል። እውነቱን ነው። ከሁለት ጊዜያት ከተገናኙበት በፊት ባሉት ጊዜያቶች ላይ በስርዓት ተገናኝቶ ሲለምነው ይቅርታም ሲጠይቀው ተመልክተናል። ይሁን እንጂ ዳኒ ይቅርታውን ሊቀበልም አልፈለገም። የሚነግረው ነገር ሁሉ ውሸት እየመሰለው ነበር። ታዲያ ብሩኬ ደግሞ እልሁ እንዲሟጠጥ ያደረገው እንዲህም ስሜታዊ እንዲሆን ያደረገው ያው ዳኒ ያሳየው የስልክ ማስረጃዎች ነበሩ። ብሩክ ከሱሱ ጋር የተለያዩ ጽሁፎችን ይጻጻፉ ነበር ይጠፋል ብሎ ለሀይሚ ማሳይቶ ነበር። ለተለያዩ ኦዲንሶችም ሲያሰማ ነበር። ይህንን ጉዳይ ታዲያ ብሩክ እንግዲህ ከዚህ በኋላ ነው እልሁ እየተሟጠጠ ትግስቱም እያለቀ ከዳኒ ጋር ሲገናኝ ወደ ሀይል በመጠቀም ጉዳዩን እንግዲህ በድብድብ እንደመጨረስ እየሞከረ ያለው። ያው ብሩኬ በጣም የተናደደው እኔ፣ ሀይሚ ይሄንን ሲያሳያት ማመኗ በጣም አናዶኛል። ይሁን እንጂ ከዛ በላይ ደግሞ እኔ ንጽሕናዬን እኔ ደግሞ ጨዋነቴን ሁሉ ምንም ባላረግኩት ነገር ያው እንደሌላ እንዳደረግኩኝ ከሌላም ሰው ጋር እንደማወራ አድርጎ ለሀይሚ ብቻ ሳይሆን ለኦዲየንስ ሁሉ ነው ሸውዶ ስሜ እንዲጠፋ ያደረገው ስለዚህ እኔ ከዚህ በኋላ ጥሌ ከሱ ጋር ነው እንዴት ይህንን አደረገብኝ እንዴት እኔስ ላይ እንደዚህ አይነት ወሬ ሲያሶራል በማለት እንግዲህ ሁለት ጊዜ ቀጥሮት ያው ብሩክ ስሜታዊ ሆኖ ሲመታው ሲደበድበው ተመልክተናል ማለት ነው የመጀመሪያው የተገናኙ ጊዜ ያው ብሩክ ያለውን ስሜቱን መቆጣጠር አቅቶት ብሩክን ዳኒን በጠረባን መቶታል በቦክስም መቶታል ማለት ነው ታዲያ በዚህ ቪዲዮ እንደ አንድ ማስረጃ ሊቀርብበት ይችላል ለብሩክ አሁን ዳኒ ቢከስ እንዳለውም ማስረጃ ነው የሚጠየቀው ማስረጃው ደግሞ ያው ዩቲውብ ላይ የተጫነው ቪዲዮ እንደ ማስረጃ መሆን ይችላል ይህንን አስመልክቶ ሀይሚ ታዲያ ይቅርታም ለመጠየቅ ዳኒም ያው ብሩክን እንዳይከሰው የተለያዩ ጥረቶችን ስታረግ ነበር ዳኒ ደጋግሞ የሚናገረው እኔ ወደ ክስ ሄዳለሁ ብሎ ነበር ታዲያ ይቅርታ ቢጠይቀው ግን ምናልባት ክሱ ሊቋረጥ ይችላል ተብሎ ታስቦ ነበር ይህንንም አስመልክቶ ብሩክ እሺ ይቅርታ ልጠይቀው ፈልጋለሁ ብሎ ሀይሚን ሸውዶ ቤቱን እንድትወስደው አድርጎ ዳኒ ቤት ተገኝቶ ድጋሚ እንግዲህ ዳኒ ሊመታው ሲል ተመልክተናል። ታዲያ በዚህም ቪዲዮ አንዳንድ ልጆች እንግዲህ ብሩክን እንወደዋለን ነው የሚሉት። መምታት ነበረብህ፣ ልኩን አሳየው ምናምን እያሉት ይገኛሉ። ይሄ ነገር ለብሩክ አይጠቅምም። ቤተሰቦቹ ከዛ ከቡታጅራ ሆነው እኛ ተጨነቅን፣ ወንድማችን ስልክ አይመልስልንም፣ በዩቲብ ቪዲዮ ብቻ ነው የምንመለከተው። እኛ ወንድማችንን እናቀዋለን፣ ከጎኑ ልንሆን እንፈልጋለን፣ ልናረጋጋው እንፈልጋለን፣ ግን ስልክ አይመልስም፣ ጠፋብን ይላሉ። በዚህ በኩል ያሉ ኮሜንታተሮች ደግሞ ልክ ነው በለው ልካ ሲዘው የሚሉ አንዳንድ ሰዎች አሉ። እንደዚህ አይነት ነገር አይጠቅምም። እባካችሁ ኮሜንት ላይ ሄዳችሁ ቢቻል እርቅ እንዲያወርዱ ማድረግ ነው እንጂ ልህ እየተያዘ ግን ሌላ ነገር ውስጥ እንዲገባ ባታረጉት ጥሩት ነው። በተለይ ቤተሰቦቹን አስቡት። ብሩኬ እናቱ ምንወዳት ሙሽ እያለች ወንድሞቹ አሉ እንግዲህ ማን ማን እንደሚጎዳ ራሱ አስቡት። ይሄ በዚህ ብቻ ያበቃም። አሁን ብሩኬ ሌላ አሉ ውስጥ ተጋብተው ጭራሽ ሌላ ሀይል በተሞላበት ነገር ሙሉ ጥርሱ ቢያረግፈው ዳኒ ቀጥታ አሁንም ጀምረዋል። ከስ ጀምራለሁ እያለ ነው እያስፈራራ የሚገኘው። ቀጥታ ወደ ህግ ቦታ መሄዱ አይቀርም። ወደ ህግ ቦታ መራ ማለት ደግሞ ሶስት ቪዲዮዎች ማሳየት ይችላል ማለት ነው። የመጀመሪያ ቀን ሲገናኙ በጠረባ ያወረደዋለ። ሁለተኛ ቀን ቤቱ ድረስ ሄዶ እንግዲህ ሀይል ተጠቅሞ ሊመታው ሲል ጓደኞቹ ሲያገላግሉት የሚያሳይ ቪዲዮ አለ። ለሶስተኛ ጊዜ ከዚህ በኋላ ተገናኝተው አንድ ቪዲዮ ቢያገኝ በቃ ዳኒ ቀጥታ ህግ ቦታ ይሄዳል። ህጉም የሚሰማው ለዳኒ ነው ማለት ነው። ምክንያቱም ማስረጃ አለው፣ ዳኒ ሲደበደብም የሚያሳይ ቪዲዮ አለው። ታዲያ ይህንንም አስመልክቶ ብሩኬ ላይ እንግዲህ አስቡት ምን አይነት ክሶች ሊጠምዱበት የሚችሉት። አንዳንዴ በገንዘብ ብቻ በገንዘብ ካሳ ተከፍሎ ብቻ የማይወጣባቸው ክሶች አሉ። ጥርስ ቢያወልቅ አንዳንድ ሰው ጥርስ ያው ቢያሰራ ነዋ ቢከፍል ነዋ ይባላል። ይሁን እንጂ አንዳንዴ መክፈል ብቻ አይደለም በህግ ቦታ የሚያስጠይቀው እስከ መታሰር የሚያደርስ ነገር አለ። አስቡት፣ ይሄ ወጣት ልጅ ቢታሰር ነገ ላይ ደግሞ የሆነ ነገር ቢደርስበት እሱ ብቻ አይደለም የሚጎዳው፣ ቤተሰቦቹ ምን ያህል ጭንቀት ላይ እንደሚወድቁ አስቡት። ከቡታጅራ አዲስ አበባ ድረስ እየተመላለሱ ስንቅ እያቀበሉ ይሄን ልጅ እንትን ሊሉ ነ በጣም ብዙ ነገር ነው ያለው። ጭንቀታቸውን የሚደርስባቸውን ነገር ራሱ አስቡ። ከዛ ባለፈ ደግሞ ሀይሚ ይሄ ሁሉ ነገር ውስጥ እንዲገባ ሀይሚ ነች ለዚህም ተጠያቂ ተብላ ደግሞ ይሄ ጉዳይ ሀይሚም ላይ በጣም ብዙ ጅብ መድረሱ አይቀርም። ገና ካሁኑ ራሱ ሀይሚ አንድ ነገር ቢሆን አንቺም ተጠያቂ ነሽ እያሉ ብዙ ሰው የተጫናት ነው የሚገኘው። ይህንንም ማስመልክታ ነው እሷ በቃ ባክ ብሩኬ፣ ይቅርታ ጠይቀው ዳኒን አሁን ያለህበት ነገር አግባብ አይደለም እያለች ብሩክንም ዳኒንም እየለመነች ነው ዳኒን በተለይ ክስ እንዳይጀምር ክሱን እንዳይከፍት ነው አብዝታ እየደጋገመች ምትለምነው ዳኒ ግን ያው እኔ ለአንቺ ብዬ ነው ብዙ ነገር የታገዝኩት ክሱ ግን ያው አልተውም አይነት ነገር ነው አሁን ድረስ ያለበት አቋም አሁን ሀይሚም ትንሽ ደንገጥ ያለች ይመስለኛል ምክንያቱም ብዙ ሰው የተናገራት ይሄ ነገር ፕራንክ እንደሆነ ቀድሞ እየነገረሽ እባክሽ ተይ እኔ ከሱሱ ጋር ምንም አይነት ግንኙነት የለኝም እያለ ደጋግሞ ሲለምንሽ አለመስማትሽ ነው እዚህ ነገር ውስጥ እዚህ ነገር እንድትዳረሱ የሆነው ዳኒም እንግዲህ ወደ ሚዲያ መጥቶ እናንተንም እንዲያገኝ የሆነው አንቺ ይቅርታ ባለማድረግ ነው እንጂ ይቅርታ አድርገሽ ከብሩኬ ጋር ብቻ የሆነች ቪዲዮ መስራትን ብትቀጥ ኖሮ ልጁ እዚህ ያህል ጣጣ ውስጥ አይገባም ነበር በማለት ብዙ ሰው አሁን ሀይሚን እየተናገራት ነው የሚገኘው እና ትንሽ በሁኔታውም የደነገጠች ይመስለኛል። በዛ ላይ ብሩክ አሁን የቆረጠለትም ይመስለኛል። በተለይ በብሩክና ሀይሚ ባላቸው የፍቅር ግንኙነት ብሩክ እኔ አሁንም አንቺን የጠራሁሽ ብሎ የተናገራት ነገር ብዙዎችን አስደንግጧል። የቅርብ ቪዲዮ ለቀው ነበረ፣ ብሩክ ዳኒን ሄዶ ለማናገር ዳኒን ቤቱ ድረስ ሄዶ ለምን እሱን እንደዚህ እያስወራበት እንዳለ አፋጦ ለመጠየቅ ያረገው ጥረት ላይ ተመልክተናል። ሀይሚን ጠርቷት ነበረ። ታዲያ ሀይሚን ጠርቷት በነበረበት ጊዜ አልተቃቅፉም፣ ምንም አላረጉም። የኔና ያንቺ ግንኙነት አይደለም አሁን እያሳሰበኝ ያለው እኔ በራሴ አንቺም በራሴሽ የፈለግሹን አርጊ ነው ያላት። ይሁን እንጂ እኔ አሁን ዳኒን ይቅርታ ልጠይቀው ፈልጋለሁ ብሎ አውቆ አስማምቶ ቤቱን እንድታሳየው አድርጎ ቤቱ ሄዶ ነው ድጋሜ ዳኒን ሲያፋጥጠው የተመለከት ነው። በዚህ ቪዲዮ ዳኒን ድጋሜ ማፋጠጡ ብቻ አይደለም ብዙዎችን ያስደነገጠው፣ ከሀይሚ ጋር እንዴት ቢቆርጥለት ነው ስትመጣ እንኳን ያላቀፋት? በቃ እውነትም ብሩኬ ባለው ሁኔታ ተናዷል ማለት ነው። ሀይሚ በጣም አበሳጭተዋለች ማለት ነው። ቆርጦለት ይሆን ወይ እያሉ ነው ብዙዎች በዚህኛው ቪዲዮ ራሱ ወደ ቪዲዮ ማስጀመሪያ እየተመለሱ እያዩ ሀሳብ አስተያየት ሲሰጡበት የነበረው እንደምንመለከተው ነው። እንግዲህ ብዙ ትዕግስተኛ ሰው ትዕግስቱን ትዕግስት መጠን አለው ለካ የሰው ልጅ የሚባለው እውነት ነው። ብዙ ጊዜ በህይወታችን በምናሳልፈው ኑሮ የሚገጥሙን ጓደኞች አሉ። ትግስተኛ ናቸው የምንላቸው ምንም የማይናገሩ የሚመስሉ ለካ የሆነ ጊዜ ግን ያ የትግስት ልካቸው ሲያልፍ የሆነ የሚናደዱበት ስሜትም እጥፍ ሲሆን ሲጨምር፣ በቃ የሚወስኑት ውሳኔ ግን ከባድ እንደሚሆን ነው። ማሳያ የሆነው ይኸው ብሩክ አሁን ድረስ እልሁ ያለበት ሁኔታ አልበረደለትም። አሁን ድረስ ዳኒን ቢያገኘው ቅጥታ ቢደበድበው ደስ ይለዋል ግን አሁን ያሉት ነገሮች ግን በተቻለ መጠን እርቅ እንዲወርድ እንዲደረግ ነው እየተፈለገ የሚገኘው። ኮሜንታተሮችም እባካችሁ የማይሆን ነገር አትኮምቱ። በተለይ ደግሞ ብሩክን ትወዱታላችሁ፣ ይገባናል። ከፍቅር ካላችሁ አክብሮት የተነሳ ነው። ይሁን እንጂ የምታደርጉት ሐሳብ ግን ጭራሽልህ የሚያጋባው ሆኖ ዳኒንም ሌላ ነገር ዳኒ ላይ አድርሶበት ተጠያቂ እንዳያደረገው ነው ብዙዎች የፈሩት። ስለዚህ እባካችሁ እባካችሁ ጉዳዩ በሽምግልና በእርቅ እንዲያልቅ ጥረት አድርጉ እንጂ ብሩክን ወደማይገባልህ እያስገባችሁ ለቤተሰቦቹም ጦስ እንዳይሆን ነው የሚፈራው። በተለይ ለሀይሚም በሌላኛው ጉዳይም ደግሞ ጉዳዩ ጭራሹ ውስብስብ ይሆናል ብሩክ የአንድ ነገር ቢሆን። ስለዚህ ሁሉም ቆም ብሎ እንዲያስብ መልእክታችን ነው። ቤተሰቦቹ የሚያሉት ይህንን ነው፣ እኛ ከቡታጅራ ድረስ አዲስ አበባ መተን ወንድማችንን ማረጋጋት አላቃተንም ነበር፣ ይሁን እንጂ ብሩክ ስልክ እየመለሰልን አይደለም፣ በማለት መልእክታቸውን ተናግረዋል። ብሩክ ቤተሰብ እንዳይጨነቅ ይመስለኛል ለወንድሞቹ አሁን ላይ ስልክ እያነሳ ያልሆነው። እሱ ብዙ ጊዜ ቤተሰቦቹን በጣም ነው የሚያከብረው፣ ወንድሞቹን በጣም ነው የሚፈራቸው ራሱ ይቃለዳቸው እንጂ ቀና ብሎ ራሱ እንደማያቸው በተለያዩ ቪዲዮዎቹ ላይ ተመልክተናል ታዲያ እንግዲህ በዚህ ጉዳይ ለምን ጨክኖ ስልክ እንደማያነሳም ግራ ገብቶናል እዛ ብቻ ተራርቆ ያለው ሀሳብ ደግሞ ምን ያህል ከባድ እንደሆነ መገመት አይከብድም ማለት ነው ጠቅለል ባለመልኩ እንግዲህ ከሰሞኑ ባሉት ጉዳዮች ነበር መረጃዎች ይዘንላቸው የመጣ ነው በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ ሰላም